አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደር እና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን የምናዘጋጀው ሳምንታዊ ፕሮግራማችን ተጀመረ። በዚህ ፕሮግራማችን እንግዲህ በከተማችን ውስጥ የሚከናወኑ የከተማ ግብርና ስራዎች እየተዳሰሱ ወደ እናንተ ይደርሳሉ። በዛሬው ቅኝታችን ደግሞ ትኩረት ልናደርግበት የወደድነው ሀሳብ በዚህ ስራ ላይ ውጤታማ ስራን እየሰራቸው የምትገኝ አርሶ አደር ምን አይነት ስራዎችን ከወነች በተለይም በከተማ ግብርና ስራዎች ውስጥ ለመሳተፍ ምን አይነት መልካም አጋጣሚዎች አሉ? የሚሉና ሌሎች ሀሳቦችን እያነሳን የስራ ተሞክሮዋን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር ካደረጋችሁ በርካታ ሀሳቦች ወደ እንዳንተ ይደርሳሉ። እስከ ፕሮግራማችን ፍጻሜ አብራችሁን ሰላም ነሽ፣ እንደምን ነሽ? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው። ምን ይመስላል ስራው? በጣም ጥሩ ነው እንደምታየው። እንግዲህ ከገቢ ምንጩን በላይ ስራ አስደሳች ስለምወደውም ስራውን ደስተኛ ነኝ በመስራት ነበር። ያው ከቤተሰብ ከልጅነት ጀምሮ የመጣ ነው። ከብቶች ማርባቱም ይሁን ማደለቡ ከቤተሰብ የተወረሰ ስራ የተወረሰ ነው። አባቴ ስጋ ነጋዴ ነው። እሱ ድሮ ያደልብ ነበረ። አደልበው ነው ለገበያ ደግሞ ራሳቸውን የሚያውሉት ያደልባል፣ ለገበያ ያቀርባል፣ ያርዳል፣ ይሸጣል። በዚህ ረጅሙን ዓመት የኖረው በዚህ ነው። ስለዚህ ከልጅነት እስከ እውቀት እያየሹ ያደግሹ እንዴት እንደሚደልብ ምን እንደሚፈልግ ስራው ማንን እንደሚፈልግ ስራው በደንብ ታውቂዋለሽ። በደንብ ነው የማውቅ። አዎ በደንብ አውቃለ። ምን ያህል የሚታለቡ ላሞች አሉ? አሁን ላይ 18 18 የሚታለቡ አሉ። በቀን ምን ያህል ሊትር ወተት ይገኛል ማለት ነው ከእያንዳንዳቸው? እንደ ሁኔታው ነው እሱ፣ ይሄ ነው የሚባል ቁጥር የለውም። ሀያ የሚሰጣለ፣ ቀንሶ ደግሞ 12 የሚሰጣለ፣ ከፍታው ደግሞ እስከ 28 ምንም የሚሰጡ አሉ። እንዳጠቃላይ ግን እንደ እንደ እናንተ እንደ ድርጅት በቀን ውስጥ ምን ያህል ሊትር? እስከ 100 ሊትር ይፈታል፣ እናገኛለን። አዎ አዎ፣ ጠዋት እስከ 100 ሊትር እናገኛለን። ጠዋትም ማታም ታም፣ 10 ሰዓት ይታለባሉ፣ ጠዋት ይታለባሉ። ስለዚህ አጠቃላይ ወደ 240 ይደርሳል። አዎ ይደርሳል። አዎ ስለዚህ ስለዚህ እነሱን እናያቸው፣ ደግሞ የሚታለቡት ናቸው እነዚህ፣ ሁሉም እንዲመደዳ የምታያቸው። የሚታለቡ ናቸው። እንግዲህ ሀውዬ በተለይ የእርባታ ስራ አድካሚ ስራ እንደሆነ ይታመናልም ይታወቃል። ጊዜን የሚፈልግ ጉልበትን የሚፈልግ ራስን የሚፈልግ ራስ ተሰጥቶ የሚሰራበት ስራ ከመሆኑ አንጻር በዚህ ስራ ላይ መሰማራት ያለውን ስሜት እንዴት ትገልጫዋለች? እርግጥ ከውጪ ሆኖ እንደሚታየው አይደለም። ትልቁ ነገር ምንድነው? ስራውን መፈለግ ነው። ይመቸኛል እኔ ውስጤ ነው ወይ ስራው ብለሽ ካሰብሽና ከወሰንሽ ከሌላው ስራ በጣም የቀለለ ነው። ከስጋት ነጻ ነሽ። ከከብቶች ጋር መስራት ብቻ ምንድን ነው እንደሚያምኑሽ ሁሉ አንቺ መታመን ነው። የሚያስፈልጋቸውን ሕክምናቸውን ምግባቸውን በየሰዓቱ መስጠት ነው። ካጎደልሽባቸው ያጎሉብሻል። ግን እንደ ሌላው ስራ አንቺ ሰጥተሽ የሚያሳጡሽ ነገር የለም። ስለዚህ በጣም ቀላል፣ ደስ የሚል ቦታው ካለ አመቺ ስራ ነው ብዬ ነው የማስበው። እኔ እንዴት እንደ ብዙ ሰው ይላል ከባድ ነው ከቀብቶች ጋር መዋሉ ምናምን ይላሉ ደስ ይላል እኔ ከሚሰጡኝ ምርት በስተጀርባ ያደኩበት ነው አላልኩሽም የሆነ አለው ትዝታ አለው ትዝ የሚልሽ ነገር አለ እና እንትኑ ይሄ ድባቡ በራሱ ደስ የሚያሰኝ ነገር ነው በቃ ሙሉ ያደረግሻል ደስ ይልሻል ወተት እንደልብሽ እንደ ባት ሸጪ ለቤትሽ እንኳን እንደ ልብ መኖሩ የሚያስደስት ነገር ነው እና ደግሞ ጥሩ ወዳጅ ናቸው ድምፅሽን ያውቁታል በከተማችን ውስጥ የከተማ ግብርና ስራዎች እየተስፋፉ ነው። እዛም እዚህም በጠባብም በሰፊ በአጠቃላይ በስራ ላይ መሰማራቱ ያለውን እንድምታስ እንዴት ታይቷል? አትክልት አለ መኖ ማቀነባበር አለ። በደንብ ቢሰራበት በደንብ ቢታወቅ ጥሩ ስራ ነው። የሰው ቁጥር ባደገ ቁጥር ፍላጎቱ እየጨመረ ይመጣል። ያ ፍላጎቱ እየጨመረ የመጣውን አካል ደግሞ ፍላጎቱን ለማሟላት ምርትና ምርታማነትን በእጥፍ መጨመር ያስፈልጋል ማለት ነው። ምርትና ምርታማነትን በእጥፍ ለመጨመር ደግሞ የተለያዩ ቴክኖሎጂዎችን መጠቀም ያስፈልጋል። የተለያዩ ኢንተርፕሩነር የሆኑትን አካላቶች መፍጠር ይጠይቃል ማለት ነው። የዛን አካላት ድምር ውጤት ነው የኑሮ ውድነትን የሚያረጋጋ የምግብ ዋስትናን እያረጋገጠ የሚመጣ። ስለዚህ በከተማ ከዚህ በፊት ከተማ ግብርና ያልተለመደ የዚህ የአዌርነስ የአስተሳሰብ ችግሮችም ማነቆችም የነበሩበት ነው። ለምሳሌ እያንዳንዱ ቤት መስራት የሚችለው አካል በቤተሰብ ፍጆታ ባለው ግቢ ላይ አምስት ዶሮ እንደገና ባለው ፖት ላይ ደግሞ የተለያየ አትክልቶችን ማምረት ቢችል ራሱን ቻለ ማለት ነው። ወደ ገበያ አይወጣም ማለት ነው። እዚህ የቤተሰብ ፍጆታውን በዛ ልክ እየቻለ ይመጣል። ኦርጋኒክ የሆነ ፍሬሽ የሆነ ከምንም ነገር ንጹህ የሆነ ነገሮች ለልጆቹም ለራሱ እያገኘ ይሄዳል። ከዛ ውጭ ያሉት አካላቶች ደግሞ ገበያ ላይ የሚወጡ አካላቶች በጣም ጥቂት በሆኑ ቁጥር ገበያ ላይ ያለው ምርት በስፋት ሲገባ፣ ያ የምግብ ዋስትናውን በዛ ልክ እየተረጋገጠ እንደገና ደግሞ ምርቱ የዋጋ ንረቱም በዛ ልክ እየቀነሰ ነው የሚመጣው ማለት ነው እንደ ከተማው ካለን መልካም አጋጣሚ ስታዩ ምን ያህል ተስፋ ሰጪ ነው። በከተማ ግብርና ብንሰማራ ብንሰራ፣ ሁላችንም ያቅማችንን ብናደርግ፣ ምን አይነት ውጤት ማምጣት እንችላለን። ሰው ራሱ መቻል ኮ ትልቅ ነገር ነው። ለሌላ ብቻ መትረፍ አደለም። እኔ አሁን ለሌላ ተርፈናል። ንጹህ ወተት ለልጅሽ አግኝተሽ አቅርቦት ኖሮ ማግኘት አንድ ነገር ነው። ከዚህም የበለጠ ደግሞ ከፍ ይላል። ወደ ቺዝ ማቀነባበር ትገቢያለሽ። ብዙ የሚታዩ ወደፊት የሚታዩ የዘመኑ ነገሮች አሉት። በጣም ማዘመን ይቻላል። አቅም ያለው የሌለው ደግሞ በሁለት ላም መጀመር ይችላል። በአንድ ላም መጀመር ይችላል። ቦታው ካለ ልጅ ያለ ወተት አያድግም አይደለ? ትውልድን ከመገንባት አንዱ ትልቁ ቦታ ያለው ወተት ነው። የቆርቆሮ ወተት ከሚጠጣ አንድ ሰው በተፈጥሮ የመጣ ነገር ቢጠጣ አ ጤናማነትም ነው። እንደ ሀገርም የምንዛሬ ማዳን ስለሆነ መሰራት አለበት ብዬ አምናለሁ። እንግዲህ አንቺ ከወተት ላሞች ውጭ የማደለብ ስራው ላይ አለሽ አለ ስለዚህ ወደ እነሱ ደግሞ እኒድስ እያቸው ብ ሲበላ ብቻ ነው አይደለ፣ ስጋውን የምታውቂው እኔ ደግሞ በሬ ደስ ይላል ደግሞ የሚለውን እሺ። አብይ እንግዲህ ወደ ከብቶቹ እየገባን ነው። እነዚህ ደግሞ የደለቡ እውነት ለመናገር ደስ ይላሉ። ምን ያህል ጊዜ የሆናቸው አብ አንድ በሬ ለማደለብ የሚፈጀው ጊዜ ምን ያህል ጊዜ ነው? ይሄ ነው የሚባል እንትን የለውም፣ የተገደበ ጊዜ የለውም። እንደ ከብቶቹ ሽንጣቸው ረጀም ረዘም ሲል የጊዜ መፍጀት እንደገና ሲገቡም ወደዚህ ያላቸው ኪሎ ተወስኖ ነው። እስከ ስድስት ወርም ሊቆዩ ይችላል። አዎ ትንሹ አራት ወር መለስ ስለማድረግ ማለት ነው፣ ይሄዳል። አመትም ይደልባል። በጣም ትልልቅ የምታያቸው ከአመት በላይም እናደልባቸዋለን። የምትመርጧቸው ከገበያ ላይ ምን በዝርያ ነው የምትመርጧቸው ወይንስ እንዲሁ በአቋም አይታችሁ ታውቋቸዋላችሁ? እናውቃለን። ውጤታማ የሚሆኑት እንደ ሀገርም አሉ፣ የሚጣፍጥ ስጋ ያላቸው ኦረዲ አድገው ስለሚመጡ እነዚህ ማለት ነው። ከስር ቢሆን እኛ የምናሳድጋቸው እኛ ከምንቀልባቸው ነገር ነው የስጋው ጣዕም የሚመጣው፣ ግን እዛ አድገው ስለሚመጡ እኛ ብንጨምርም ከዛ የመጡበት መንገድ እንደገና ደግሞ ምንድን ነው፣ ትልቅ ሆነው ስለሚመጡ ሽንጣቸው ረዘም ያሉ ስገዙ፣ እንደዚህ መስፈርቶች አላቸው። ሰብሰብ ካለ አንኮርማ ምናምን ሲሆን ጊዜ ይፈልጋል። እነዚህ ግን ተለቅ ያሉ ናቸው። በቃ ማደለ ብቻ ነው እነሱ ላይ፣ አጥንታቸው ማሳደግ ሳይሆን ስጋቸው እንዲወፍር ማድረግ ስለሆነ ሽንጣቸው ረዘም ረዘም ያሉ ሰንጋዎችን እንመርጣለን። ከዛ በኋላ ወደ ገበያ ነው የምታወጧቸው ወይስ እዚህ ባሉበት ነው ነዋሪ መጥቶ የሚገዛቸው? ከሰራሽ ፈላጊ ያለ እኛ ይዘን ገበያ መውጣት አይጠበቅብን። ጥሩ ጥሩ ወዳጆች አሉ። ያው በስጋ ቤት ነው ያደግነው አላልኩሽም። ዙሪያችን ያሉ ብዙዎቹ ስጋ ነጋዴዎች ናቸው። እና ለሰርግ የሚፈልጉ አንዳንድ ቤተሰቦች የሚመጣሉ፣ በቋሚነት ደግሞ እየመጡ እያዩ የመረጡትን የሚገዙ ደግሞ ስጋ ቤቶች አሉ። እኛም በደንብ የደለበውን ደግሞ ና ከሊያለ ስጋ ጥሩ ሰንጋለና ውሰድ ብለን ደግሞ እኛም የምንጋብዛቸው ደንበኞችም አሉ። ስለዚህ የገቢያ ትስስር ጥያቄ ችግር የለም፣ ችግር መጨራሽ እንግዲህ ይሄ ስራ ደግሞ በጣም ቀጣይነት ሊኖረው ይገባል ብዬ አስባለሁ። ቅድም አንቺ ማንስተሽልኛል ሰዎች በትንሽ መጀመር ይችላሉ። የግድ ትልቅ በረት ምናምን አድርገሽ ምናምን ላይሆን ይችላል። አሁን ላይ ደግሞ ከዶሮም ስናይ አምስት እንቁላል አራት እንቁላል በቀን የሚገኝበት ስራዎች እዛም እዚህም ተጀምሯል ብዬ አስባለሁ። እና እንዲሁ ቀጣይነቱ ላይ ምን መሰራት አለበት ያልሻዊ መሰራት ያለበት ነገር ምንድን ነው? እስፔሻሊ ወጣቱ አሁን አሁን ይሄ ትልቅ ነው እንደምናየው። ቅድም እንደጀመርሽው ዶሮ አስር ዶሮ ምን ያህል ቦታ ነው የምትፈልገው? አስር ዶሮ አንድ ኬጅ ውስጥ እኮ ናት። ምናልባት ሁለት በአንድ ኦር አንድ በአንድ የሆነ አንድ ሜትር በአንድ ሜትር የሆነ ቦታ ላይ ብትፈልጊ ደረጃ መስራት ትችያለሽ። ስንት ዶሮ? አስር ዶሮ ማለት አንድ ዶሮ አንድ እንቁላል በቀን ትሰጣለች። አስር እንቁላል ምንም እ አስር ዶሮ ማለት ምንም ጊዜ የማይፈጅ ነገር ነው። በቃ ምንም ምንም ምንም ነገር አይጠይቅም አንድ በአንድ ማለት ኮሪደር ላይ የምትሰሪው ስራ ነው አሁን ምናልባት የሰንጋው ትንሽ ይከብዳል አንዳንዱም ይደልባል ብለሽ ያዝም ያደረጉ ከብቶችም አሉ በደንብ ሰፋ አድርገሽ ካልሰራሹ አንድና በሁለት ውጤታማ አላቶኝ ትችያለሽ ላሞች ግን አንድ ላም ከወለደችልሽ የምትሰጠው ወተት ይታወቃል ግምታዊው ማለት ነው አሁን ብዙውን ጊዜ ወጣቶች ይህንን አይመርጡትም እና በደንብ መስራት አለባቸው። የሚገርሙ ቻሌንጆችን ለማሸነፍ አድርጊ። ተስፋ የሚያስቆርጡ አንዳንድ ነገሮች ሊገጥሙሽ ይችላሉ፣ ግን ለዛ ነገር ፊት ሳይሰጥ ወጣቱ፣ ስፔሻሊ ወጣቱ መታገል አለበት። በቃ ሙሉ ስምህን ለተመልካቾች ያስተዋውቅ ነው። ሙክታር አህመድ ይባላል። ሙክታር ስራ እንዴት ነው? ሙሉ ሰላም የከተማ ግብርና ስራ ላይ ተሰማርታችኋል። ምን ይመስላል? ወደዚህ ስራ መቼ መጣ? አሪፍ ነው። ቆይ ትንሽ ቆይታልኩ። ቢያንስ አንድ አመት አስቆጠርኩኝ እዚሁ። እሺ ምን ይመስላል ስራው? አሪፍ ነው። ጠንክሮ ለሰሩ ያበረታታል። ሰዎች ይቀየሩበታል። እንደነሱ ለመቀየር እኛም በርትተን እንሰራለን። እዚህ በመስራቴ ደስተኛ ነኝ። ብዙ ጥቅም አግኝተናል። ራሳችንም አልፎም ቤተሰቦቻችንም እንረዳለን። ወደፊት እኔም እንደዚሁ አይነት ስራ ዘርፍ ላይ ለመስራት እቅዳለኝ። ስራው ደስ ይላል። የትኛው መሬት ባዶ መሆን መቻል የለበትም በሚል እሳቤ ባለን መሬት ላይ ሰፊ ስራዎችን መስራት ከቻልን ቅድም እንዳልኩሽ ደግሞ መሬትን ባይኖረን አሁን ጊዜው የቴክኖሎጂ ነው። ሃይድሮፎኒክ ሲስተም አለ። ሃይድሮፎኒክ ማለት ግዴታ አፈርን መጠቀም ሳይሆን ከአፈር ውጪ ተጠቅመን ምርትና ምርታማነትን የምናሳድግበት ቴክኖሎጂ እንደመሆኑ መጠን ያንን ደግሞ መሬት በሌላቸው ትልቅ ፎቆች ላይ ያንን መጠቀም ቢችል ምርቶችን በዛ ልክ እያሳደግን ነው የምንሄደው ማለት ነው። የእነዚህ ሁለቱ ድምር ውጤቶች ደግሞ በከተማ ያለንን የፍላጎቶቻችን በሰፊው በትልቅ ፐርሰንት ሊሸፍኑልን ይችላሉ ማለት ነው። ስለዚህ ወደዛ የመሄድ አቅጣጫችን ወይ ዝንባላችን በጣም ከፍተኛ ነው። እንግዲህ አውዬ ፕሮግራማችንን እየተከታተለ የሚገኝ ሰው እንደው ምን አይነት ውጤቶችን ብታገኝበት ነው ይህን ስራ ምን ያህል ታገኝበት ይሆን ብሎ ጥያቄ ይፈጥርበታል ብዬ አስባለሁ። እና በውጤት ሲለካ እንዴት ነው፣ ምን ይመስላል? አው ውጤት ማለት ራሱ ምንድን ነው? የስሜት ኦሬ ገንዘብ ለእኔ ለሀዊ ወስደሽ እንደሆነ በሁለቱም በጣም ትርፋማ ነው። በመጀመሪያ ደረጃ ምወደው ስራ ስለሆነ እያንዳንዷ ለውጥ ለእኔ እርካታ ነች፣ ከገንዘብን በላይ በሁለተኛ በገንዘብ ደግሞ በቃ ጥሩ ነው ውጤታማ ነው ውጤታማ ነው እንግዲህ ውጤታማ ነው ስንል ደግሞ እናንተ የማርባት ስራው ላይ ናችሁ ስለዚህ ለአካባቢው ማህበረሰብ መመገቡ ትልቁ የእናንተ ኃላፊነት ነው ብዬ አስባለሁ ከዚ አንጻር እንግዲህ ለአካባቢ ነዋሪ ወተት የምታቀርቡበት ዋጋ እስከምን ደረጃ ነው ምንስ ያህል ከገበያው ላይ የተሻለነ እንተ ያል ሻዊዬ ወተት አሁን በአሁን ሰዓት ምንሸጥበት ሰባ አምስት ብር ምንሸጥበት ጊዜ አለ እንደገና ደግሞ ሰማንያ ብር የምንሸጥበት ጊዜ አለ። የከተማ ግብርና ስራ አሁን ላይ በምን ደረጃ ነው ያለሽ? ባንቺ ልኬት ትኩረት ተሰጥቶታል? ውጤታማ እየሆነ ነው? ምን አይነት ሚዛን አለሽ በዚህ ላይ? አዎ እየተሰራ ነው። ከበፊቱ አሁን በጣም እየተሰራ ነው። ነገርኩሽ እኮ አዎ ይሰጣሉ። ልክ ድሮ አሁን እንደዚህ መጥቶ የሚያይ እርዳታ እንትን ስራሽን እውቅና ማግኘት እራሱ እኮ አንድ ትልቅ ነገር ነው አይደለም? ሰርተሻል። ምንድን ነው እኔ ከማገኘው ጥቅም በላይ አሁን ሲመጡ ለአገር ተርፈሻል። በቃ ትንሽም ቢሆን አስተዋጽኦ አድርገሻል። ንጹህ ወተት ማቅረብ የሚጠጣ ነው የሚያውቀው። ንጹህ ወተት ማቅረብ ትልቅ ነገር ነው ተብሎ የሆነ ነገር ሰርተሻል። ለአገር መባል እኮ ትልቅ ነገር እኮ። በቃ አለፍኩ ከራሴ እኮ ማለት ነው። መልካም የሚሰራ ጊዜ። እኔም በጣም አመሰግናለሁ፣ መታችሁ ስላያችሁልን፣ ስራችሁ ምሳሌ ይሆናል ብላችሁ ስለጎበኛችሁን በእውነት ከልብ እናመሰግናለን። ለሚ ኩራ ክፍለ ከተማ ተገኝተን በከተማ ግብርና ስራ ላይ የተሰማራች አርሶአደርን የስራ ተሞክሮ ስናስቃኛችሁ መረጃ ስንሰጣችሁ ቆይታ አደረገን። እንግዲህ በከተማችን ውስጥ ሰፋፊና በርካታ የሆኑ የከተማ ግብርና ስራዎች በተለይም የከተማውን ማህበረሰብ በመመገብ ረገድ የሚኖራቸው አበርክቶ የጎላ በመሆኑ በዚህ ዘርፍ የተጀመሩ ስራዎች ተጠናክረው ቢቀጥሉ በተለይም በስራው መስክ ላይ ደግሞ ያሉ አርሶ አደሮችና አርብቶ አደሮች በዚህ ስራ ላይ እያበረከቱት ያለውን አስተዋጽኦ አጠናክረው ቢቀጥሉ መልካም ነው በማለት የዛሬ ፕሮግራማችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። እስካሁን ጊዜያችሁን ሰጥታችሁ ፕሮግራማችንን እየተከታተላችሁ ከእኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ።